ወንድሜ ማን ነው እጅህን እንደዚህ ለዛህ አደጋ ያደረሰክ? እንደዚህ አለ ስቃይ ላይ እየጣለክ የምን አካል ናቸው? የኔ ወንድሜ ይሰማሃል? ይህ እኮ የተረጋገጠ ነገር ነው። በቀድም አብራርቼው ነበረ ማነው። የሰሜን ሸዋው ልጅ ወንድማችን ቃሉ እኔ ላይ እንደዚህ ያደረሰው ልጅ ከእናንተ ነው እነግራቸዋለሁ። ይሄ መስቀሉ ከመጀመሪያ ስነግራቸው ይሄ መስቀሉ ጥይት እንዳይመታው አባቱ ማጅክ ሰራተኛ ናቸው፣ ሰሜን ሸዋ መሀል ሜዳ አካባቢ እና ሁለት ሺህ አስራ ስድስት ላይ ያሰግድ ብርጌድ ጋንታ መሪ የነበረ ነው። ከሰሜን ሸዋ ሁለት ሺህ አስራ ስድስት ህዳር አስራ ሁለት ነው ጥሪ ተደርጎለታል፣ ነው የገባው። ከዛ በኋላ እነሱ ጋር ሲጣላ ነው ወሎ፣ እኛ ቀጠና መቶ፣ እንግዲህ የተወለድኩበት አገር ላይ ይህን አደረገው እና አሁን ይሄ የሌላ ተልእኮ ምናምን አያገናኘውም እሱም ታዝጂ ነው የሚለው ነገር አያገናኝም። እዚህም ሻለቃ መሪ ነው፣ አሰራሩን አይታችሁት ከሆነ የትዛዝ ያስታውቃል። ይሄ ሌላ ታሪክ ነው። ሲቀጥል ደግሞ እኔ ወደ ወንዳር ሲል አንድ ጊዜ ኬላ ላይ ፋኖች አውርዶኝ ነበር፣ ከእነ ቁስሌ ማለት ነው። ኬላ ላይ ፋኖች አውርዶኝ ነበር፣ ፍኖተ ሰላም ፋኖ። ማን ነው እንደዚህ ያደረገው? ወታደር ነው፣ ቁስለኛ ነው ሲልኝ መካነ ሰላም ማነው ነው ይሄ ፍኖቶ ሰላም አካይ ማንጉስ ምትባለው አካባቢ ዘመነ ቢልጌር የሚባለው አካባቢ እንደው መኪናውን መፈተሽ ነው ያቆሙ። ተውገባ ወንድም ይግባ፣ ፋኑ እንደው ያረ ወሬውን አጨርስ ይሄን ህዝብ አይስማው፣ ይሄ ፋኑ አይደለም፣ በእኛ አባት በሌባ ይሆናል። እና ያሉ የራሳቸው ፋኖቹ ኬላ ላይ ሌላ መረጃ ወረቀት አይተውም አውርደውኝ ማለት ነው። እንግዲህ ይሄን ሁሉ የውቀሱ የራሳቸው ኃይሎች አሉ። እና በቃሉ እኮ ይፋኑ ኃይል ብቻ አይደለም ያፈረው፣ እኔ አፍሬያለሁ

ቶ በቃ እጅን ቶ ምናምን አለ ሲያሳዝን በቃ በጣም ነው የሚያሸፉት። አሁን ቃሉ የትእዛዝ አይነት አይደለም ታዝዤ የሚለው ምክንያቱም ሲያሸፍ ነበር። ቆርጦኝ እኮ ጆሮዬን ቀጠጋ ብሎ አጠገብት ወንድም ምን አጋጥሞሽ ነ ይለኛል፣ እያሸፈን ማለት ነው። እና ከዛ በዛ ላይ አይታችሁታል ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበር። ግን ከሱ ምን መማር እንዳለበት ደግሞ ሰው መዝገብ እየተጠራ ነበር፣ ስም እኔ ጆሮ ብር ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ ይሄን ቪዲዮ በእናታቸው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ የቃሉ እጅ ይሰጥባቸው ማለት ነው ከዛ በኋላ እሺ ጫካችሁን ለቃችሁ ጫካችን ለቃንላችሁ እንወጣለን ቀጠናችሁ ማለት ነው ለህዝቡ ሲሏቸው ለቃችሁ ውጡ አለ ቄሱ ቄሱ በጣም ጀግና በራሱ ቆራጥ የሆነ ለኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታል ነበር ሲል ታዲያ ውጡ አላቸው ውጡ ታዲያ ውጧ እናንተ ናችሁ እንደ ነጻ የምታወጡን ትናንትኛ ከማን ነበር ያዳናችሁ ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡን መነሳት ሲያው እሺ በቃ አለ። ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል። ያው ገበሬ ነው ወንድሙ። ሰላም አይሰማ ከዛ እሺ በቃ አስታራቂ ሐሳብ፣ እሱ ወደዛ ወሰዱት አለና ስብሰባው መምራትና ድሩ መሰብሰብ ቀጠው። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጠርሳ እዛ የነበረ ስራ አስኪያጅ እዛ የነበረ ቀበሌ አሳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ አለጌዳ ስለሆነ ማለት ነው ወረዱ ድንበር ነው ይቺ። ግን ክሬ ማርያም ወደ እንትና ናት፣ ቆሎ አዋሳኝ ወደ ወረዳ ነው የሚያዋስነው ነው። እኔ የዛው ተወልጄ ስላደግኩኝ በደምብ የማውቀው ቀጠናው። ከዚ ይሄ ቪዲዮ ጋር ያን እዛ ቀበሌ አደራሽ፣ ይሄ ያያችሁት እጄ የተቀመጠበት ድንጋይ የቀበሌው የግንባታ ድንጋይ ትራፊ ነው። ዘርጋ ተባልኩ እጀን አይታችሁ ከሆነ እያስተካከልኩ ነው የምሰጠው። እያስተካከል ላይ እሱ ከቤት እነሱን እየጋበዘ ስምንት ናቸው፣ ስምንት ፋኖችን አስገብተው እየጋበዘ እሱ ውጪ እየወጣ ስልክ ይደውላል። ከወሮይሉ ኃይል ቶሎ እንዲደርስ ቶይና አባና ተወሮይሉ ያለው ማን ነው? ሰኞ ገበያ ላይ አራግፍ የምትባል ሰኞ ገበያ ላይ ነበርና የመከላከያ ኃይል ያ ኃይል ቶሎ መቶ እነሱ ፋኖች እንዲያፍ ናቸው መረጃ እየሰጠ ነበር። ቦታ እንሰጥሃለን ብለው ልከውት ማለት ነው ከመከላከያ ዘንድ ተእጁን ተቆራጮ ከዛ በኋላ ይሄ እጁን የቆረጠው ልጅ አጋጣሚ ይወጣል፣ ከቤት ሽንት ሊሸና ወደ ጓሮ ይወጣል። ጓሮ ላይ ባህር ዛፍ አለ። ባህር ዛፍ ውስጥ ሆኖ ሲያወራ ቶሎ በሉ እንጂ ድረሱ ወይ ደርሳቸዋል ሲላቸው፣ ጎረቦ ደርሰናል ይሉታል። መከላከያዎቹ ጎረቦ ደርሰናል። አዘናጋቸው። እያዘናጋቸው ጠብቀን ደርሰናል ሲሉት፣ ይሄ ልጅ ተኋላ አጋጣሚ ይሰማዋል። ስልኩን ይቀበለውና ስልኩን ይይዞ ልጁን ወደ ቤት ያስገባና ተነሱ ውጡ ተከበናል አስከብቦናል ተነሱ ውጡ ይላቸዋል። ተደናግጠው ባንዎቹ ይመጣሉ። ይዘውት ክሬ የገባ ማን ነው ክሬ ማርያም መጡ ወረሉ ወረድ ወረዳ ላይ ወረሉ ወረድ ክሬ ማርያም ይመጣሉ። ክሬ ማርያም ከመጡ በኋላ የአካባቢውን የድር ዳኛ ሰብስበው በጡሩምባ ተሰብ ተነፍቶ ተሰበሰበ ክሬ ላይ ሰው ለቅጥ አለ። ከዛ ይሄ ልጅ እንዲህ እንዲያርጎናል አለ። እኔና ይቀጣያለ ክሬ ማርያም ላይ አዙረው ገበያቱ ላይ አዙረው ከዛ ምን ምን ፈልገህ ነው እኛን ልታስገድደን የነበረ ሲሉት ቤት እንሰጥሃለን ቦታ እንሰጥሃለን ብለው አታለውኝ ነው አለ እጁን ተቆረጠ መቼ ላይ ሰኔ ላይ የልጁ ጥፋት ይሄ ነው ስምንት ሰው ሊያስረሽን ሲል አስቆረጡት ያስቆ ይጠሉ የተቆረጠ ማን ነው ፋኖ ነው በዛ ሰዓት ይሄ ልጅ ፋኖ ውስጥ ነው ያለው የምር ወዳጁ አስተ እንትን ውስጥ ነው ያለው ፋኖ ነው ልጁ ሸዋ አብረን ነበር አጣየ ውጊያ ላይ አብረን ነበር እ ሸዋሮቢት ውጊያ ላይ አብረን ነበር አለም ከተማ ውጊያ ላይ እዚህ ልጅ ጋር አብረን ነበር። በደንብ ነው የማውቀው፣ ነው ጋንታ መሪ ነው አውቀዋለሁ። እኔ ዘመቻ መምሪያ ነኝ፣ እሱ ጋንታ መሪ ነው አውቀዋለሁ በትክክል። አሁን ግን ይሄን እጁን ሲቆርጥ ሰኔ ላይ ራሱ ሲቆርጥ ፋኖ ነው እሱ። ለምን መረጃ ስለምንቀያየር አውቅ ነበረ ነበር። እንኳን ይሄን እናንተ ይሄን ነው የምትሉት። እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁም። የሆነ ድምፅ አለ ቃሉ ቆቃሉ ከሌላ ዝቅ ብለ ዝቅ ብለ ዝቅ ዝቅ ብለ የሚለው አለ። ቀስ ያለች ድምፅ በደንብ አደምጣለሁ። ወደፊቱ ያ ማ ነው ናት ላይል ነው ስለሺ እጅ የሰጠው ውርጌሳ ሰሜን ነው። ሁሉ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አአምራ እንትን መሪ ስለሆነ ማ ነው አዋቂ። ዝቅ ብለ ዝቅ ብለ ቆረ ዝቅ ዝቅ የሚል አለ። ያቺ አጠገቡ ያለ ሰ እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡ አዋቂ። በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሁኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ስታዳምጣት እርግጠኛ ነኝ ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመው። ያችን በደንብ ቪዲዮዋን ተመልከቱ። ድምፅዋን ቀስ ድምፅ አለች፣ የስርቅ ድምፅ እና ለእኔ የዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩ ነበር ሰውዬውን ፊቱን ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጦ ቄስ ተነሳ፣ የሆነ ቄስ ሙን አላቅም ተነሳ፣ አይሆነ መግሬሴን አራት መቶ ሰማንያ ህዝቡ ተነሳ በኔ ላይ አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጽ የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቅ እንውጣላችኋለን ብሎ ህዝቡ ጋር ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራም፣ ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም፣ አብረው እየኖሩ ነው ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት ቀረጸው ግርግር ተፈጠረ። አንድኛው ቤዛ ይባላል መተባበሩ መርዳቱ ነው። እዚህ ላበቃ ወንድሜ ደግሞ አላይ አመስግን ያለ በስነ ስርዓት ቁጭ ብለን ብታወራቸው እንዲየታየ መልካም ነገር ነው። ኢትዮጵያውያን ደጋግነን እንደዚህ አይነት ሰነቶች ይፈጠራሉ። መብረቁ እኔ ጥያቄ እንጨርሻለሁ ወንድሜ፣ ከጎንነን እንሻላ እስከ መጨረሻው ድረስ አይዞ ራቅ አድርገህ በስነ ስርዓት ሁ እንደሱ እንድትታይ ሙሉ ያለውን ቪዲዮ በስነ ስርዓት ሰዎች እያዩ በቅርብ ቀን አነጋጋሪ የሆነ ቪዲዮ ስለሆነ ያለውን ታሪክ ያው እናንተም ጠይቁት። እኔም ልውረድ ትንሽ ስራ ስላለችኝ፣ ቅርታ እታችሁ ኮፒ ሊንክም ታብታብ ማድረጋሉ ወንድሞች። ወንድሜ አይዞህ። እሺ እናቴ ባለቤት ብቻዋን ስትሆን በዛ ምክንያት ነው የመጣው። እና ሶስት እርቶች አሉኝ ለእናቴ መጀመሪያ ብቻ በእኔ ምክንያት አሁን ተፈናቅላ ከተማ አገዱ ሁሉ

ከዛ ሳተ ሶስተኛ ቀን አንደኛው ጣሳው ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርጋለን። ከዛ በኋላ ማታ በባጃጅ ምን ፈንጠፈ ወደ ቤተሰቦች ትሄዳለህ አለ ነበር። ጤና ጣቢያ ግቢ ነው። ዛንተ ቢሰርክና አይደል ለመከላከያ ሰላይ ነው። እና ከዛ በነፃ እናሰናብታለን፣ አይዞህ ጉልህ ተባልልን አይደል አለ። በለዛ አለ ቆይ አይደል ያ እና ምን አለ። በኋላ ይሄን ቪዲዮ ከጨረሰ በኋላ እንትኑን እኔ ጣሰው ነበርኩ እኮ መሪ መሆን ያለብኝ ቢሆን

እነዚህ አንተ ነጻ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር፣ በነሱ ነው ተናላችሁ። እንኳን አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠራ አይደል? አንተ ሽማግሌ ማለት ነው ደሴ። አይ አግን ወይ ጉሮሮ ሆነ። ከመኪና ላይ አውሪጅ፣ አሁን ለፖሊስ ላድርስ አልኩት። ደሴ አይ ከዛ ስለው አረ እንደው በፈጠረ እንደው በፈጠረ እንደው በልጅነት በጉብዝና አይደል?

ሸሪፎ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ይደቅም ነበረው። እንግዲህ በመጥረብያ ተገዘገዝኩ። መሳሪያ ተደቅሞ ይባላል፣ ዙሪያውን ተደቅኗል። ካሜራው ስለገባላችሁ ነው። ቢጠብቀው ነው የሚሄዱት፣ ተነጋግረው፣ አሁን እንደው ሰላም ነው እንሂድ፣ እሺ በቃ ተባብለው ነው የሚሄዱት። ይሄን ያህል ሆኗል። የአማራ ህይወት ተማሪ እንዴ አልኩኮ፣ 3.4 ሚሊዮን ተማሪ ትምህርት ቤት እየሄደ አይደለም ዘንድሮ። ይሄ ይሄ ይሄ ይሄ መቼ ሆኖ ያውቃል? መቼ ሆኖ ያውቃል? በአማራ ክልል ይሄ ሆኖ ያውቃል? የወለ መተማ አካባቢ አንድ ሌላ ፋኖ ግሩፕ ከሌላ ፋኖ ግሩፕ ጋር ነው በስልክ እያወራ ያለውና ለኮሎኔል ከሌ ንገረው፣ ኮሎኔል ይመስለኛል የሆነ የነሱ መዋቅር ውስጥ አጠራራላቸው። እዚህ አካባቢ እዚህ አካባቢ ገብተው ትናንትና ሴቶቹን ሲደፍሩ ነው ያደሩትና የዋሉት ይለዋል። የምርህን ይላል። አዎ ይላል። አይ ይሄማ እርምጃ ሊወሰድ ይገባል። እንነግርሃለን። እንዴት እንደዚህ ይደረጋል? ሰሞኑን እንትን አልነበሩ ከሴቱ ጋር እንደልባቸው ሲሆኑ አልነበር? እንዲ ምን ሆነው ነው? አረ በጣም አስጠሊ ነገር የተደረገው ይላል። እኔ ይሄንን ድምፅ የእኔ ቲክቶክ ላይ ፌቨራይት ላይ አድገዋሉ እንደውም ፖስት አድርገዋለሁ እንትን አለልም ብዬ ነው እንጂ የእውነት ነው የምልህ እንደፈለጉ አይደል እንደሚሆኑት እንደፈለጉ ምግብ ቤት ገብተው ምግብ ይከፍላሉ? እንዴ የመንደር ሽሮ ቤት ውስጥ ገብተው የለም እኮ እንደዚህ ሹፌር ሹፌር ይናገር የአማራ ክልልን ጉዳይ ሹፌር ይናገር ይኸውልህ ከመቀሌ ሲሚንቶ ጭኖ የሚመጣ መኪና ሙሉውን በመከላከያ ታጅቦ ነው የሚያልፈው ሙሉውን ለምን ማነው ይህን የሚያደርገው ክልሉ ትርምስምሱ የወጣው በዚህ ቡድን ነው አንድ በአንድ አማራ ሊቀጣ የመጣ ቡድን ነው የአማራን ሊቀጣ አማራን ሊያዋርድ የአማራን እሴቶች ሊያበላሽ ፋኖነትን ሌብነት ፋኖነትን እጅ ቆራጭነት ፋኖነትን ሴት ደፋሪነት ፋኖነትን ተማሪ ዶክተር አልተገደለም? እንደ ስፔሻሊስት ዶክተር የማይገኝ ዶክተር አልተገደለም? ማናረገው መቼ ሆነ ይሄ እና ምንም የአማራ ህዝብ ሰቆቃ ሰቆቃ፣ እርግማን፣ ቸነፈር ነው የወረደበት። ያ ቸነፈር ከየትም አልመጣም። የራሱ ልጆች ናቸው ታጥቀው እያጠቁት ያሉት እና በጣም ነው የሚያሳዝነው በእውነት በጣም